አሰላሙ አለይኩም ወራህመቱላሂ ወበረካቱ ድነን የተከበራችሁ የቻናል ቤተሰቦች እንዴት ናቸው ሰላም ናችሁ ወይ ምን ነው አልሐምዱሊላ ዳን ሰላም አለይኩም ሰላም ሰብስክራይብ ላይክ ያደረጋችሁ አበረታቱ ነበሮች ደግሞ መሰከናሉ ስለነበር አበረታቱ ዛሬ እንግዲህ ቡኒ ሳይዲን ሚስት መጣው ለብላ ሱመያን አሮጊት ሸቃላነት ነው የሚያምርባት አለች ጋይስ አንቺ ቆሮቆ እንዳል አንቺ ቆሮቆ እንዳል እሷስ እንደዚህ ስላላት ነው ታገራገር የምትሮጠው። አንቺ መናጢ ፓስፖርት እንኳን ማውጫ ያጣሽ ማለት ነው። አንቺ መናጢ፣ ለዛች ለቡኒ ያድርሱልኝ። የዛችን የቡኒ ሰብስክራይብ እያነሳችው ሞጡ። ቡኒ ያርጋትን ነው ምን አይነቷ አባለየ ናት። አንቺ ከሱ መያ አናት ላይ አትወርጅም እንደ አንቺ ከሱ መያ አናት ላይ መቼ ነው የምትወርጅው? አዩ ሰሞኑ ጠፋይ ብለን ደና ስም ላይ አፏን ዘጋች፣ ብለን ሰሞኑ ደና አፎ እንዳለ ደግሞ አንቺ ተተካሽ። ምን አገባሽ? እሷስ ሁለት ልጅ ወልዲያ ነው። አንቺ ሳንቺ ሀለሊ አንቺ ሀለሊ። እሷስ ብታረጅ ሁለት ልጆች የምትጥምርት ቆንጆ ልጆች ወልዳለች። አንችስ ተወዲያ ተወዲክ ማንንም ፕራንክ እያረግሽ ሀለሌ ሆኖ ዘፍ ዘፍ እያርሻ አደለም ወይ በፍርተር ለዛውም የምትውጭ አይዱቄታ የእሷ እንኳን አይደለም እርጅና ጸጋውን እንኳን ያላረጀችውን እንኳን፣ የሰው ቤት ጥብስ ያረጋትን አይደለም። አንቺም እዛ ተቀምጠሽ አርጅተሻል። አይ ቶርቶራ፣ ቶርቶራ አድርሱልኝ። ቶርቶራ ደግሞ ማለት ብስብስ ማለት ነው በኦሮሞኛ። ዳይ ጥሩ ሴት ነው የምፈልገው፣ የተቆነጠጠች ቤት ያደገች የቤት ልጅ ጃገረድ ነው የምፈልገው፣ በቃ አርፋ የምትቀመጥልኝ ሴት ነው የምፈልገው ብለህ ብዙ ጊዜ ስላወራህ ነው ያወሮት ታወሮ ቪዲዮ ላይ ነው ያልኩት አገኘውን ያልኩት ፈልጋለሁ መቻል አግኝቼ አዘጋጅቻለሁ ነው ያልኩት። አግኝቼ አዘጋጅቻለሁ። አንተ የምታዘጋጃቸው ሁሉ አይሆኑም። እሺ፣ አንተ ባይሆን ሱመያን አዘጋጅታን ያገባት እሺ፣ ያዘጋጀች ስለዚህ እኔ ደግሞ በጥሩ ሁኔታ በጥሩ መልክ ለአንተ በማሰብ ጥሩ የቤት ልጅ አላል አለ በስርዓቱ ያደገች ተቆጥጣ ያደገች። ለምን ለሰይድ ደርሷ አይነት ሴት ነች የምትገባው። አዩ ምትሆን አትገባው። እሷ እብድ ነች። እውነቴን ነው። ሰይድ በቃ አይታል። እንግዲህ ሰሞኑን እየተካሄደ ያለውን ነገር እውነት እ አዩ አብዳለች ምን ልበልህ? ያገኘችውን ሰው ላይ በቃ መንገድ ላይ ካገኘችው ሰው ጋር መደባደብ ነው፣ ሰውን ቤት ጠርታ መቀጥቀጥ ነው። ቤዛንም ቤቷ ጠርታ ቀጥቅጣታለች። አይተሃል? እውነት ጤነኛ ነች ትላለ? ሰይድ እንደገና ደግሞ በተጨማሪ አይደለም የቤዛ ሳይንስ ስትጀምር ለሰው አስበሽ አታቂም። አንቺ ለራስሽ እንጂ ለሰው አታስቢ። ለእሱማ ብታስቢ ኸይር ነገር አውርተሽ ሚስቱ ጋር ታስታርቀው ነበር። አንቺ ገረገንቱ አጆይቱ፣ ቶርቶራ አንቺ ሆላ። እንግዲህ ይህ እነዚህ እነዚህ የኦሮመኛ ስድቦች ላይ ናቸው። እንግዲህ የኦሮመኛ ስድብ እንግዲህ እችላለሁ፣ ከአማርኛ ስድብ የኦሮመኛ እችላለሁ። አንቺ ሀሬ ውሻ። ደሞ ምንድን ነበር በኦሮመኛ ቶሎ ንገሩኝ፣ ማሄ ጠፋኝ። ይህ ስውጥ አለኝ እዚህ ሀገር ከመጣው ስድብ ሆላ ማለት በግ ማለት ነው። ሀሬ ማለት አህያ ማለት ነው። ሌላ ምንድን ነበር? አይሰድባት ከኋላ የፈልጋችሁ ስሙት፣ ኮሜንት ላይ ያስቀምጡልኝ። ስለዚህ ከአንቺ መሰሪ ማለት ነው። ሸቃላ ግርድናዋ ነው የሚያምርባት ሸቃላዋ። ሪኮርድ ሰው ያምርብናል ሰርቶ መብላትን እናንተ ልክስክሶች የሰይድን ብር ማጣችሁ ማጣችሁ የምትበሉት እናንተ እሷ የሰራችውን ብር ዙሮ ዙሮ እየበላችሁን አደለ? እንደዚህ ገብስ የማዶሮ እንደዚህ ዳለቻ ዶሮ እያላችሁ አባባ ጋር እየሄዳችሁ ማትናት መተታሞች። ስለዚህ ከሱመያ አናት ላይ ውረዱ፣ አናታችሁ ይፍረስና ማለት ነው ሁላችሁም። ደግሞ ምን አይነቷን ሰገጤን ያመጣች እንዴ? እንዴ አሁን አደለም አሄደው እንዴ እንዴ የምትል ማለት ነው። ትንሽ እንኳ ለእንትን እንኳ ቢሆን ምን ችግር አለው? የተስተካከለች ብታመጭ አንቺ ለራስሽ አሮጌ ሱመያ አሮጊት አለሽ እንዴ? አንቺ እኮ ያለሽው እኮ በዚህ በፊርትር ካሜራ በሱ እኮ ነው ያለሽው እኮ። አንቺ ዱቄታ፣ አንቺ ዱቄታ። ሲጀመር የወለደች እና ሲጀመር አረጄ ብትባልም ምንም አይፈረድባትም። ዘጠኝ ወር አርግዛ ወልዳ ልጅ እንኳን የምታሳድግበት ታይሟን፣ የአንድ ቀን አዳሯን እንኳን ልጅ ያስረጃሉ። እንኳን ያላረጀችው እንደዚህ ልዕልት የመሰለች ሱመያ ማለት ነው። ለዛው ማረቤት የተጠበሰች ስንት አመት የተገፈገፈ ጉልበቷን የተበላች እህታችን አይደለም። እንቺ ቶርቶራ ቶርቶራ ማለት ደግሞ ብስብስ ማለት ነው። በኦሮምኛው መጣልኛውን ራሱ እያችሁ ሁኔታችሁ ኦሮሚያ ክልል ማ ብኖር እኮ በደንብ ይችላሉ። የስድብ አይነቶች ለምን እነሱ ጥሩ ነገር አያስተምሩማ። አንዳንዶቹ ሊያስተምሩ ይችላሉ። እች ግን ቡኒ እና ዩ የሚሏት ግን ከስድብ ውጭ ሌላ ያውቁ? አሮጊት አሮጊት! እርሜ እኮ ጸጋ ነው። እርሜ ጸጋ ነው። አንቺ ዱቄታ፣ አንቺ ዱቄታ፣ የእሷን እርሜ ካገኝሽ ጥሩ ነው። ካረጀችም የእሷን እርሜ ካገኝሽ ብታረጅማ፣ የመን ተሽከርክራ ሄዳ ሰው ቤት ስራለሁ አትልም። ሰውን ካልናቋጥሮን አይነቀንቋሉ። ለነገሩ ይሄንን አጆይቱ ባሏን ነው ንቃቹ እንደዚህ እንትንም ደ ይድማለ መላጣ ሚስቱን እንኳን ማያስከብር ኤው በዚህ በጥፊ ብቻ ተታከከው ከሆነ የወይ ልክ ወይ ልክ አንተ አንተ ሰይድ በቴሌግራም መጥችን ማጠገርክ እስከኛ እኮ ነው ያሰደብን ጋይሶች። እስከኛ እቺ ሸቃላነቷ ነው የሚያምርባት። ርኩር ሸቃላነት ነው የሚያምርብን እኛ አው ከልመና እንደ እናንተ 24 ሰዓት ሰብስክራይብ አርጉኝ ላይክ አርጉኝ እያልን ሰፈር ሰፈር እየተወተፍን ፕራንክ እያነት የምንል፣ በሰላማችን ስራችንን ሰርተን ሀላል ገንዘባችንን ያገኘን ርኮርስ ሸቃላዎች ነን እኛ። በደንብ ሸቃላዎች ነን እናገኛለን። ሸቃላ ነን፣ ላባችንን ጠብ አድርገን መስጊድና ቤተ ክርስቲያን የምንሰራ ለተቸግር የምንሰጥ አጉራሽ ቤተሰቦቻችንን ሳንሳቀቅ የምንረዳ ርኮርስ ሸቃላ ነን። አንቺ አመዳም ለዛች ልቡን ያድርሱልኝ በረኪና ፊት ጓደኛዋን እናሷን በአንድ ላይ አድርጎ ነበር በጆዘር መጨፍለቅ። እቺ ዶዘር ፊት፣ ዶዘር ፊት ማለት ነው። ሳላስበው ብዙ ስድብ ተሳደብኩ። ምጥማጥ ተለቅልቀሽ አይጥ መስለሽ ተምትቀርቢ ራቀለቅስ በራስሽ ፊት በራስሽ አትመጭም አንቺ አመድ ያማ ምርት ተለቅልቀሽ ተምት መጪ ይህንን ኢትዮጵያ እንኳ የተጣራ ሜካፕ እንኳ አይመጣም። አንቺ ኤክስፓየርድ አንቺ ኤክስፓየርድ፣ ይህንን ኤክስፓየርድ የትሽን ፊትሽን ለመሸፈን ብለሽ ኤክስፓየርድ ሜካፕ ተቀብተሽ ትመጫለሽ። አንቺ ኤክስፓየርድ፣ ልብሽ ኤክስፓየርድ፣ አንቺ ፎርጅድ፣ አንቺ የቻይና ፕላስቲክ። ለቡኒ ነው ይሄ ሁሉ ስድብ እኮ ደማለት፣ ሸካረነቷ ነው የሚያዋጣት። እስኪ ሰምተን እንመለስ።

ቆንጆ ውብ እንደዚህ ተቆንጥጣ ያደገች የቤት ልጅ አመጣሁልክ እንድታገባት አመሰግናለሁ። እኔ ቸገረኛልኩሽ ማገባው መቻት እንግዲህ፣ ለሰይድ የመጣችለት ሚስት። ምን ፈልገሽ ነው? ልተዋወቅ እኔ በቃ፣ ቤት እንሂድ፣ ቤት እንተዋወቃለን። ቱ ምጥምጦች የአማርኛ እንኳ እንትኑን የማታውቁ እናንተ አመዳሞች ማለት ነው። ለነገሩ ያችኝቱ እኮ ልከፍልሻ ያለው አንጥታት ነው። ምን ነው ሰልጠን ያለች እንኳ ራሱ ብታመጭለትም ችግር አለሁ እኮ ስንት ባል መቶልኛል። ምን ንዲመቶልሻል ፓይለት ፓይለት እንኳ ማለት አልቻለችበት ማስተካክሉ እስከሚላት ድረስ ማለት ነው። ረቴ ቡኒ ተይ፣ ቡን ብለሽ ቅሪና ምንችግራለሁ አሽጋ ታረቂ፣ ባለሽጋ ታረቂ ሲላት አስወጡ አተላ ላዩ ጥፊ ያርግሽ እንደው ላዩ ጥፊ ያድርግሽ። ደግሞ ይህንን አይታ መታ ቀጥቅጣቀጥቅጥ ደም በደም ታርግሽ። አንቺ ስፋታ ባለፈው ቤዛ ጋር ሆናችሁ ልትደባደቡ ስትመጡ ትተሺ እግር ውጭ ብለሽ እንደሮሹ አሁን አናት አናትሽን የምትልበት ቦታ ላይ ያጋጥማት። አዩ እንግዲህ ከአዩ በረኪና ታዋቂ ይችልዩ ልጅዩ እችን ቡኒ የምትባል ቅጥቅጥ ካላደረግሽ አንቺ እውነት የሰይድ ሚስት አይደለሽ። ይኸው ልድርልሽ ነው እና ጋይሶችዬ ቡኔን እየገባችሁ ጠረቅ ቀርቋት ጠረቅ ረቁ ጠረቅ ረቋን አውጧት፣ እቺ ሀሬ ሰሬ ሆላ በቃ እነዚሁን ሁሉ ስድቦች ሼር አድርጉላት። ከምሬ ነው። እኔ አሁን በአማርኛ አይደለም የሚሳደብኩት፣ በኦሮምኛ የሚሳደብኩት። ኦሮምኛ ትችያለሽ ወይ ለምትል ይሞክራሉ ሞክራሉ። ስድብማ ማን ይጠፋዋል? አ እናላችኋለሁኝ ውዶች እኔንም አበረታቱኝ። ሀገራችንን አላሰላም አለ ያደርግልን። ወቶ ተመቅራት በቃ ይበለን። ልጆቻችን አለ አሳድግልን። ሀገራችንንም ቤተሰቦቻችንንም በሰላም የምናገኛቸዋለ ያደርገን። እርስቃችንን ሰፊ ያደርግልን። እና ውዶቼ እኔንም አበረታቱ ሰብስክራይብ አድርጉኝ። እወዳችኋለሁ። የመዳም ሸቃላ እየተባልን የምንሰደበው፣ እስኪ እኛም የመዳም መዳም እንባል። አዎ አበረታቱንና ማለት ነው። እወዳችኋለሁ። ለማንኛውም ሙዶች ውዶች አሰላሙ አሌይኩም ወራህመቱላሂ ወበረካቱ።